አዎ እሱ ጋ ያመኛል ከተሰኘው የአድሃኖም ምትኩ መጽሐፍ የተወሰደ መስታወት። አባቴ ኃይለኛ ነው። እናቴ ስትናደው በር ዘግቶ በቀበቶ ነበር የሚገርፋት። እንፈራዋለን፣ ይለን ይጮህብናል። ዝም የሚል ነበር። ሲስቅ እንኳን አይቼ አላውቅም። እናቴ በጣም ተሳዝና ነበር እኔን እንኳን እንደምወደኝ ለማሳየት ቃል ሲያወጣ ጸጉ ነበር የሚያሻሸው። በቃ እቺ የፍቅሩ ማሳያ አጽናፍ ነበረች። ከቁጣ በስተቀር ገርፎኛ አውቅም። ግን እናቴ ሳበሳጫት ለአባትሽ ነው የምናገረው ስትለኝ ሽንቴ እስኪያመልጠ ነበር የሚደነግጠው። ብርገጌን ስለምታውቅ በቀላሉ በአባት አታስፈራራኝም። አንድ ቀን ለስራ ክፍለ ሀገር ብሄደ በአራተኛው ቀን መኪና ተገልብጦ የአባቴ በድን በሳጥን ተጀቡኑ መጣ። ሀዘኑን እናቴ በጣም ስታዝን ገረመኝ። ይመታት ይቆጣት ትፈራው ነበር እንዴ? ለምንድን ነው እንዲህ የምታዝ ነው አልኩ። ጊዜ ሄደ። እናቴ ኑሮ በጣም ከበዳት። አበራ የሚባል ሴት ወሲብ ብቻ የምትመስለው ሸፋ ላገባች ኑሮ ቀለል አለ። አበራ ቸር ነው፣ ገንዘብ አይሰስትም። ነገር ግን ባዳው ሞኔን ይነግረኛል። እናቴ ከሌለች ይልሁነት ትለኛል፣ ይተሻሸኛል፣ ወደ ራሱ ይስበኛል። እናቴ ተሳቀቀች። እኔም ቤታችን እናቴ ከሌለች ያለመደኝ ተናካሽ ውሻ ያለበት ግቢ ነው የሚመስለኝ። ከአቅሜ በላይ ሲሆን የጭቅጭቃቸው ምክንያት ስሆን ትምህርቴን አቋርጬ መስተንግዶ ገባው፣ ጥንጥ ቤትም ብቻዬን ተከራየው። ለካ ሁሉም አበራ ነው። ትንሽ አወራኸው ፈገግ ያልክለት ወንድ ሁላ ራት ልጋብዝሽ፣ ሌላ ቦታ እንገናኝ፣ እንቀምቅም፣ ልሳምሽ፣ እንዋሰብ፣ እንመቻች። ወሬው ከዛ አይዘልም። የወንዶች መስገብገብ ይመስለኛል። ወሲብን ወንድ ብቻውን የተለየ ደስታ የሚያገኝበት ያስመሰለው። ከከስተመሮቼ ቃላ ደስ ይላል። ረጋ ያለ ትንሽ ፈገግታ ትንሽ ቲፕ ጋር የሚሰጥ ነው። በጣም ከብዙ ጊዜ በኋላ ተግባባን፣ መደዋወል፣ መገናኘት አበዛን። በአባቴ ፍርሃትና በአበራ ሲሰኝነት በከስተመሮቼ ሴታው ልምነት ተጸኖ የተበጃጀሁት ትምኔት ትንኝት በቃላ ምክንያት አንዱ እንዳለ ማለት ጀመርኩ። ትንሿ ቤት ይመጣል ተስፋ ገንዘብ ክብር፣ ፍቅር፣ ትርጉም ሰጠኝ። ወደድኩት። ያቺ የወንድ ገላ የሚሸካት ትምኔት ተቀየረች። ገላይ ከገላው ሲነካካ ሰውነት ይለዋወጣል፣ ይቅበዘበዛል፣ ይከፋፈታል። እቅፍ አድርጓል፣ ጉያ ውስጥ ገባለሁ። አንገቴን ሲስመኝ ደስታ መላካሌ ውስጥ ሲርመሰመስ ይሰማኛል። ስንራከብና ውስጤ ሲጨርስ ሀሴት ሲያጥለቀልቀኝ፣ ከጸጉሮይ እስከ ጥፍሮይ እርካታ ይመዘምዘኛል። ቃላ ምናደርጉት፣ እንደዚህ ከሆነን አምስት ወር ከሰባት ቀን በኋላ ቃላብ ድንገት ጠፋብኝ። ፈለግኩት፣ የለም በህልም ያየሁት ቃል ዥው ለፈለግኩ በአይነ ስጋ ዳግም ማግኘት ግን አልተቻለኝም። እጦት፣ ናፍቆት፣ ፍቅር፣ ስጋት ተባብረው ከደቆሱኝ ከትንሽ እለታት በኋላ አንድ ጓደኛው ሚስቱና ልጁ ጋር አሜሪካ መሄዱን በማያጠራጥር መልኩ ነገረኝ። ማርያም ደጅድኩና ለምን አልኳት፣ እንዴት አንቺው እያለሽኝ ከክፉ ነገር አልጋረችኝም። እንዴት አላጋለጥሹም? ነገሩ እንደሆነብኝ ቢሆንበት የዘራውን ቢያጭ እሱ ይጎዳል እንጂ እኔ ስብራት አይደል። ምነው ማርያም? ምነው ም ነው ብርሃኔ? ከስንት አፈጮሌ ከስንት መደለያ ቁስ አስመልጠሽኝ። ም ነው ዛሬ ተውሽኝ? ም ነው ማርያሜ? እንዴት አንቺ እያለ ሻመንኩት? ራሴን የሰጠሁት ሲያጠፋኝ ዝም አልሽኝ? እያልኩ አነባው። አዘንኩ፣ ተደበትኩ። አሁንም ጠባሳው ልቤ ውስጥ ተሰንዷል። አፈጮሌ ወንድ ጠላው። በሰዎች ጥሩ የሚባል ትሁት፣ ደግ አዝናልሻለሁ። ያስጠላኝ ከብዙ ዓመታት የብቸኝነት ህይወት በኋላ ክንፈና ወልኩት። ነገር ስራው ከሰው አይገጥም። ከክንፈ ጋር የጋራ ነገር ኖረን መሰለኝ ደስ አለኝ። ለማንም ግድ የለውም ለማንም ምንም የልብ ወዳጅ አለኝ ሲል ሰምቼ አላውቅም። ህይወቱ ውስብስብ ያለ ነው። ያሳዝነኛል። የማንንም አቴንሽን ለመሳብ አይሞክርም። ስራ ቦታም መኖሪያ ቦታውም፣ መዋጮ፣ ድጋፍ፣ እርዳታ ተጠብቀው የሚጠይቀው የለም። ከጠየቁት ደረቅ ብሎ አላወጣም ነው የሚለው። ያሰቅቀኛል የሰው ልጅ የማስመሰሉን ጭንብል ሲያወልቅ ክንፈ ነው የሚመስለኝ። አሸነክልም የሚሆኑና የሚያወራው ተመሳሳይ ነው። ከማንም ጋር ስለማይቀራረብ አይቶኝም አይወሰለትብኝም ስሜት ምቹን ሰጠኝ። በሂደት የፍቅር ግንኙነት ጀመረ ነው። ወሲባዊ ግንኙነታችን ግን ጤናማ ሊሆን አልቻለም። ክንፈ ሴክስ ላይ ካልተማታ አይረካም። ክንፈ ብዙ ነገሩ የተሸሸገ ነው። አልጋ ጎን የተቀመጠው የመጽሐፍ መደርደሪያ ውስጥ የተወሸቁ ጥራዞች በሙሉ ስለላ፣ በቀልና ሴራ የተሞላበት መሆኑ አልጎረበጠኝም። ለየት ማለቱ፣ ውስብስብነቱ ሳበኝ። ግራ አጋቢነቱ ልጨብጠው አለመቻሌ ትኩረት ከጊዜና ፍቅር ጋር እንድሰጠው አደረገኝ። ግን በሁሉ ነገሩ እንግዳ ነው። ፊቱ ስጨፈግግ ድምጼና ለስልሼ የምንደብረል እንዴ ስለው ሀዲ ነው ይላል የሆነ ጎረምሳ ሸሚዙን ከአንገቱ ጋር ጣብቀ የያዘ ይመስል የጨፈገገ ፊቱን ይበልጥ አጨግጎ እንዲህ አይነት ሰው ለማጽናናትም ለማበረታታትም አይመች። ይገርመኛል። ሌላ ሰው ስለማይቀርብ ስሜቱ ለሰዎች መናገር ስለማይሆንለት አሙት እንኳን እያቃሰተ አመመኝ የሚል ስላልሆነ ያሳዝነኛል። በዙሪያ ያለኑ ሰዎች የፊት ገጽታ እንደዋዙ አይመለከትም፣ ይተነትነዋል። እይታው ደግሞ ያስደምማል። በዙሪያ ያለኑ ራሳቸውን አስተውለኑ የማንመቁም እንቅስቃሴ ሳይቀር ያስተውላል። ስራ ላይ ቀላ አያውቅም። ምንም እንደ ዋዛ የሚቆጥረው ነገር የለም ጥንቁቅ ነው። አመንኩበት የሚለውን ለማንም በቀላሉ ያጋራ አስር ጊዜ የግራ ቀን ደሁን በሌባ ጣቱ ልብስ ማድረግ ለምዶ በታል የበለጠ በቀረብኩት ቁጥር የበለጠ ስጉነቱ ታወቀኝ። በዙሪያችን ያሉትን ሰዎች እንከን ያሳየኛል። እኔ ደግሞ አይ አይመስለኝም ብለዋለሁ። በሌላ ቀን በዙሪያ ያሉትን ሰዎች እንከን በነገረኝ መሰረት ማስተዋል ሲጀምር ትክክለኝነቱ ያስደምመኛል። ነገር ግን በተጣላን ቁጥር ጠጋችን ላይ ይንደረደራል። ጥሩ ትላንት የነበረው አይመስለኝም። ቢሆንስ ግን መጥፎ ትላንቱን እንዴት ፍቅራችንን አልሸረሸረም እያልኩ አስባለሁ። እኔ ተጣልተን እንኳን በሰላሙ ጊዜ እንደምጠራው ምንጠራው ለእሱ ያለ ፍቅር ይሉኝታ ቤስ እንዳያደርገኝ ይከለክለኛል። ተጣልተን መልእክት በስልኩ ስልክለት እንኳን መልእክቴ ድርቅ እንዳይለት እጠነቀቃለሁ። ፍቅራችን ለምና ፍቅራቸው እንድንተነቀቅ ካላደረገን ፍቅራችን የእውነት ላለመሆኑ ምስክር ነው። ክንፈ እብድ ብቻ ነው የሚወደው። ለእብድ ብቻ ነው የሚያዝ ነው። እውነት ያለው እብድ ጋር ብቻ ይመስለዋል። ለእብድ ጥብቅና እንዲቆም ሹመት ያለው እስኪመስል ይቆረቆራል። አፈጣጠር ሁሉ ነገሩ ከሰው አይገጥምም። ይሄ ባለጌ ህዝብ እብድ የሚለው ስሜት አለው ይመስለዋል። ይህ ሲቸር እያስጨበጨበ፣ እያሰገደ ቸርነኝ ፉከራ ሳያሳይ መስጠት የማይወድ ህዝብ አይምሮ ለታመመ መስጠት አያረከውም። ይህ ድንጋይ ህዝብ ሆድ በሚያባባ ቃል መሞቴ ነው ተሰቃየው ድምጽና ኳሃን ምልክት ካላየ ስለማይቸር ለሱ የሚሰጥ አንድ ሚል ይላል። ቁም ነገር እያወራን እብድ ካየ ቀሉን አነጠቃለ። ልስልስም የሚኖራው ስለ እብድ ሰው ሲያወራ ብቻ ነው። አንዲት ቀን ማታ እየጠጣን እኔን ለክንፉ አቤት ነገርና ተቆርቋሪ ማተኩ አብደህ የምታውቅ ነው ምትመስሉ አልኩት። ፊቱ ተቀያየረ። በግፋዊቱኛ ወራል ስል ዝም ብሎ ፊቱ የነበረውን አልኮል ጨለጠው። የዛ ምሽት ከወትሮ በተለየ እየቀጠቀጠ ወሰበኝ። በእርግጥ በርካታ ሳይመታኝ የወሰበኝ ቀን አላስታውስም። ሳለቅስ ነፍሱ በሀሴት ሲሞላ ምንም እንዳልመሰለው እየመሰለ ደስ ሲለው ይታወቅበታል። ድል አድራጊነት ውስጡ የሚንጎለጉል ይመስለኛል። ተናደድኩኝ ብሎ እየደበደበ ሲወስበኝ ፊቱ ላይ የሚታየው ድል አድራጊነትና ደስታ ምንም ላይ ምንም ሲያገኝ አይቼበት አላውቅም። በሂደት ቀስ እያለ ባሻው መንገድ አበጃጀኝ። የማጠዋሉ እኮ ማንነቱን የሚያየብኝ እንስት መሆኔ እንዳልጠራጠር ሁኜ የተመሰከረብኝን ለመቀለጃነት የተበጃጀው ፍጡር ነኝ። በሂደት ዱላ የተቀላቀለበት ወሲብ ለመድሙ፣ ልምድ ደግሞ ሱስ ነው። ሱስ ደግሞ ባርነት ነው። አሁን አለው ብዬ አስቦ የማላውቀው የህይወት መንገድ ላይ ነኝ። ሰው በእድሜ ብዛት ማስተዋል ከቻለ የሚማረው ነገር አለመፍረድን ነው። አስተዳደጌ የተመረዘ ነው ሲለኝ ከማዘን ውጪ መመረዙ ላዩ አልፈቀድኩም። ለማህበረሰብ ያለኝ ቦታ የተበላሸ ነው ሲለኝ ራሴን የማህበረሰቡ አካል አድርጌ ያልቆጠርኩትም፣ ስሜቱን ሲያወራኝ ከእሱ ጋር እንደተሰማኝ ሆኜ ሳልሞክተው አሸበሸብኩ። ወሲብ ላይ የሚያደርገውን ጀብደኛ አወሳሰብ ከጥላቻ እንጂ ከፍቅር እንዳልተወለደ መገመት ነበረብኝ። ዝም ያለ ስፍራ መውደዱ ከዚህ ህዝብ ጋር ላለመጋፋት እንደሆነ አልገመትኩም።